የኤቨረስት ተራራዎች በዓለማችን አንደኛው ትልቁ ተራራ ነው። ከባህር ጠለል በላይ 8848.76 ሜትሩ ወይም 2331.7 ጫማ ይረዝማል። ለመጀመሪያ ጊዜ በ1973 እንደ አውሮፓውያን አቆጣጠር እንግሊዛዊ ኤድሞንድ ሂለሪ እና ሾውቴንዚግ ተራራውን ወጥተው ወርደውታል። ስ ጉድ ኤቭሪባዲ ዛሬ ደግሞ ቀውጤና ንግ በሆነ ቪዲዮ ተከስተናል። የዛሬው ቪዲዮ እንደሚመቻቸው ስለማልጠራጠር ላይክ፣ ሼር፣ ሰብስክራይብ በማድረግ በሰሞሆን ይችላሉ። በነጻ ነው። ወደ ቪዲዮው በዓለም ላይ ካሉ ድንቅ የተፈጥሮ መስህቦች ኤቨረስት ተራራ በቀደምትነት ይጠቀሳል። ይህ ድንቅ ተራራ በኔፓልና በቻይና ድንበር የሚገኝ ድንቅ ያለ የተፈጥሮ ስራ ነው። ከባህር ጠለል በላይ 8848 ሜትር የሚረስመው ኤቨረስት በውስጡ እጅግ በጣም የሚያማምሩ ከሌላው ዓለም ለየት ያሉ እንስሳቶች ይገኛሉ። በትቤትኛው ቋንቋ ቺምብሎንግማ የሰማይ አለትም ተብሎ ይጠራል። በዓለም አቀፍ ደረጃ ለመጀመሪያ ጊዜ ኤድሞንድ እና ሾው ቴንዚግ አሳክተውት ነበር። በሾች የሚቆጠሩ ሰዎች ኤቨረስት ለመውጣትና ለመወረድ ሲሞክሩ ላይመለሱ ወደ ሌላኛው ዓለም ተሸኝተዋል። ተራራውን ይቨልጥ አስከፊ ያደረገው የኦክስጅን ንጥረት፣ የሚንሸራተቱ በረዱና የሙቀት መጠን ከ60 ሴንቲግሬድ ዲግሪ እንደሚበልጥ ነው። ኤቨረስ ሞታት ይቻሉ የሚቻለው በኤፕሪል ና በሜ ወራት ብቻ ነው። ይህ ሆኖ ግን ከፍተኛ ልምድ ባለባቸው የሸርፓ ማህበረሰብ ከፍተኛ እርዳታ ነው። በቀርካሃ ዘመን ኤቨረስት ላይ የብክለትና የአየር ንብረት ለውጥ ተጽዕኖ እየጨመረ መምጣቱ የተለመደ ሆኗል። ብዙ ሀገራትና ድርጅቶች ተራራው ለመጠበቅ ከወጡ ሰንበት ፈት ብለዋል። በአጠቃላይ ኤቨረስት ተራራ ለሰው ልጅ ለአንድነት፣ ለፍቅርና ለተፈጥሮ ግንኙነት የሚያወዳጅ ነው። በእያንዳንዱ የሚወርደው የፀሐይ ማብሪያ በተራራው ላይ እንደሚያንጸባርቀው በሙሉ ሰብአዊነታችን የሚያሸፍነው በጋራ በትጋትና ከምድር ክብር እንደሆነ ያሳየናል። አሀ እንዲታያችሁ ቪዲዮን ወዳችሁ ይዛል እስኪወዳችሁ ደግሞ ሌላ እንደዚህ አይነት ቀውጢ ቪዲዮ ስለሚደርሳችሁ ሰብስክራይብ በማድረግ ቀድሞ ቤተሰብ መሆን ይችላሉ። ጫው።